በቢዝነስ ጉዳዮቻችን ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን አብራችሁ ቆዩ። ባለፉት ስምንት ወራት ከ68 ሺህ በላይ ቶን ምርት በሀገር ውስጥ በመተካት ከ54 ሚሊዮን ዶላር በላይ ገንዘብ ማዳን መቻሉን የኮምቦልቻ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። ከተማ አስተዳደሩ ወደ ውጭ ከላካቸው ምርቶች ከ29 ሚሊዮን ዶላር በላይ ገቢ ማግኘት መቻሉን እንዲሁ መምሪያው ገልጿል። ኃይሉ መላክ የኮምቦልቻ ከተማ የኢንዱስትሪ ከተማ በመባል ትጠቀሳለች። በርካታ ባለሀብቶችም በከተማዋ ኢንቨስት በማድረግ ለወጣቶች የስራ እድል ፈጥረዋል። አብዛኛውን ጊዜ ወጣቶች በሀገር ውስጥ ሰርቶ ከመለወጥ ይልቅ ስደትን ይመርጣሉ። ዘቢባ ህመድ ትባላለች። በአረብ ሀገር ቆይቷ ምንም ልትለወጥ ባለመቻሏ ወደ ሀገሯ ተመልሳ ባለሀብቶች በፈጠሩላት ምቹ ሁኔታ ተጠቃሚ መሆኗን ትናገራለች። የስደትን አላስፈላጊነት በመጥቀስ አረብ ሀገር ነበር ምሰራ አሁን ላይ ጥሩ ድል ተከፍቶልን እዚሁ ሀገራችን ላይ በመስራት እንገኛለን። ባለሀብቶች ጥሩ የስራ እድል ፈጥረውልናል። አዎ ሰው ሀገር ሄዶ በማናውቀው ቋንቋ በማናቀው እንትን ከምንሰራ እዚሁ ሀገራችን ላይ በተፈጠረልን የስራ እድል ብንጠቀም ጥሩ ነው ብዬ እገልጻለሁ በራሴ አህመድ መሀመድ በኤምራል የተቀናጀ አግሮ ኢንዱስትሪ ስራ አስኪያጅ ናቸው። በፋብሪካው የተለያዩ ችግሮች ቢኖሩም በራሳችን ችግሮችን የመፍታት ልምድ አዳብረናል፣ ለወጣቶችም የስራ እድል ተጠቃሚ እንዲሆኑ አድርገናል። የመብራት ችግር ግን ሊቀረፍ አልቻለም ሲሉ አስተያየታቸውን ለአማራ ሚዲያ ኮርፖሬሽን ገልጸዋል። ከተማ አስተዳደሩ እስካሁን ባለው እንቅስቃሴ ከጎናችን ነው። በእርግጠኛ ችግሮቻችን በራሳችን የመፍታት ልምድን አዳብረን ነው። በራሳችን ብዙ ጊዜ ይሄ ጎደለን ይሄ ቸገረን ብለን ሂደን አናውቅም። ያም ቢሆን ግን ምን ጎደላችሁ፣ ምን ቸገራችሁ በሚል ዘወትር ድጋፋቸውን ይሰጡናል። እንደ ችግር የምናየው ነገር ምንድን ነው? ያው መብራት ነው። እንደ እናንተም ስትመጡ ያያችሁት ነገር ምንድን ነው? መብራት በጣም በየሰዓቱ ነው የሚቆራረጠው። በተለይ ብስኩቱ አካባቢ ላይ ደግሞ የግድ መብራት ያስፈልገዋል። ምክንያቱም መጥበሻ ውስጥ ከገባ በኋላ መብራት ሲጠፋ ይበላሻል ከጥቅም ውጭ ነው የሚሆነው። ስለዚህ በዚህ ምክንያት መብራት ላይ ችግር አለ መብራት ላይ የሚስተካከልበት ሁኔታ ቢፈጠርልን። አቶ ሁሴን ሙሄ የኮምቦልቻ ከተማ የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ናቸው። የመብራት ችግር መኖሩን ገልጸው ችግሩ የተፈጠረው የመብራት ፖል ቅያሬ እየተከናወነ በመሆኑ ነው፣ ይህንንም በፍጥነት ለመጨረስ በትኩረት እየሰራ ነው ሲሉ ባለሀብቶች ላነሱት ጥያቄ ምላሻቸውን ሰጥተውናል። በከተማ አስተዳደራችን የመብራት ችግር ሰሞኑን ያለ መሆኑን ግልጽ ነው። ይሄ የሆነበት ምክንያት በከተማ አስተዳደራችን የስማርት ሲቲ ከተማ በማዘጋጀት የፖል ቅየራ ስራ እየተከናወነ ነው። ይህንን የፖል ቅየራ በተመለከተ ደግሞ በሁሉም ከተማችን፣ ክፍለ ከተማችንና ቀበሌያችን ደረጃ ተደራሽ እያደረግን ነው። ይህንን ለማድረግ እንደውም በፋብሪካ አካባቢ በልዩ ትኩረት የመብራት ኃይል ቁጥር ሁለት ሳብስ ቁጥር ሁለት ጽህፈት ቤት እዚህ ያለ እሱ ጋር በማነጋገር መረጃ በመስጠት ሰዓቶችን በመከፋፈል የፖል ተከላው እንዲካሄድ እያደረግን ያለንበት። ስለዚህ የመብራት ችግሩ ምንድን ነው ከፖል መትከል ጋር የተያያዘ ነው። ከጥንት ጀምሮ ከኃይለ ሥላሴ መንግስት ጀምሮ የነበሩ የእንጨት ፖሎችን ወደ ኮንክሪት ፖል ወይም ስፓርት ፖል እየቀየርን ስለሆነ በዚህ ምክንያት ነው የመብራት መቆራረጥ የሚያጋጥመ መምሪያ ኃላፊው ባለፉት 8 ወራት ከ28 ሺህ በላይ ቶን ምርት በሀገር ውስጥ በመተካት ከ54 ሚሊዮን ዶላር በላይ ገንዘብ ማዳን ተችሏል ብለዋል። በከተማ አስተዳደራችን በ2017 በ8 ወር ውስጥ 32 አይነት የተኪ ምርቶችን ማምረት ችለናል። ይህም ብቻ አይደለም ደግሞ በቶን ደረጃ የውጭ ምንዛሬ ቢሆን ወደ 54 ሚሊዮን ዶላር አካባቢ ተኪ ምርቶችን ለማምረት ከውጭ የሚገቡትን እዚህ ማስቀረት ይችለናል። እንግዲህ ኤክስፖርት በማድረግ በኩል እንደ ከተማ አስተዳደራችን ወደ 23 አካባቢ ፋብሪካዎች ኤክስፖርት ያደርጋሉ፣ የተለያዩ ምርቶች። ስለዚህ በዚህ በስምንት ወር ውስጥ 29 ሚሊዮን ዶላር አካባቢ ላይ ኤክስፖርት ማድረግ ችለናል፣ ከነዚህ ከ23 ፋብሪካዎች ማለት ነው። ከ200 ሄክታር መሬት በላይ ለባለ ሀብቶች ለማስተላለፍና ሌሎች ምቹ ሁኔታዎችን በመፍጠራቸው ኢንቨስት ማድረግ ለሚፈልጉ ባለ ሀብቶች መምሪያ ኃላፊው ጥሪ አቅርበዋል።